ቁጥር አንድ ዓለም አቀፍ ሻጭን እየተቀዳደ ወሰን የሌለ ኃይልን እንዴት ማውጣት እንደምንችል አሳይቶኛል። ዊል ስሚዝ የሰጠው አስተት ነው። ገደብ የለሹን ለአይምሮይ አዲስ አቅምህን ከፍ አድርግ፣ በፍጥነት ተቀየር ማለትም አይምሮይን አዲስ አቅምን ከፍ አድርግ በፍጥነት ተቀይር ይላል። Limitless Jim Kwik ተርጓሚ ፍሉይ ዓለም ይባላል። ስለዚህ ይህ መጽሐፍ ብዙ ዓለም ላይ ተጽዕኖ የፈጠረ መጽሐፍ ነው። ስለ Limitless መጽሐፍ ስንመለከት ብዙ ዓለም ላይ ታዋቂ ሰዎች አስተያየት ሰጥተዋል ለዚህ መጽሐፍ። ስለ መጽሐፉ የተሰጡ አስተያየቶችን ስንመለከት በርካታ አነቃቂ ንግግር አድራጊዎች አስደናቂ ችሎታዎችን እናስተምራለን ብሎም እንዴት መማር እንደሚቻል ግን አያስተምሩንም። መማር ሁሉም ነገር የሚበቅልበት ሀይል ሀያል ስፍራ ነው። ይህ መጽሐፍ በእኔ ላይ ተጽዕኖ አሳድሯል። አንባቢውና የተማር አንብበውና የተማርከውን ተግባራዊ አድርግ። ምናልባት በራስ ለውጥ ሰርግም ይሆናል ኤሪክ ሽምበርግ ይባላል የፋስት ካምፓኒ ዋና ስራ አስፈጻሚ ሌላኛው ደግሞ ማነው እንዲህ አስቴቱን የሰጠው በአላዝማር ላይ ያደረግኩት ጥናት አንጎልህን መጠበቅ ብቻ ሳይሆን ቀጣይነት ባለው ትምህርት ራስን መፈተን አስፈላጊ መሆኑን አጽናወት ይሰጣል ጅም ኪውክም የአእምሮ ብቃት እና የተፈጠነ ትምህርት ኤክስፐርት ነው። ጄፍር ኤል ካሚንግስ የክሊቭላንድ ክሊኒክ መስራች ዳይሬክተር ነው። ይህ ሰውዬ ጅም ኪዮክ ሁሉም ሰው በራሱ መንገድ ራሱን ሀያል እንዲያደርግ መንገድ ያሳያል። አይምሯችን ትልቁ ሀብታችን ነው። ይህን መጽሐፍ ማንበብም አንተን ብሊ ከማድረግ ባለፈ ያሳለፍካቸውን ነገሮች እንድሳካ ይረዳሃል። ኒኮል ላፒን የቲቪ ዜና አቅራቢ ነው። ይህ ሰው አስተያየቱን ሰጥቷል ማለት ነው። ሌላው ጦረኞች ሁልጊዜም ይዘጋጃሉ፣ እረፍት አይወስዱም። ጂም ክዊክ አእምሮን እንድታሸንፍና ትኩረት እንድከፋፈል ይረዳሃል። ይህ መጽሐፍ ሀያል አእምሮ በሚፈልግ ሁሉ መነበብ ያለበት ነው። ጄራርድ በትለር ተሸላሚ ተዋናይ አስተያየቱን የሰጠበት ነው። ሌላኛው ጅም ኪዮክ የሥራ አስፈጻሚ ቡድናችንን አሰልጥኖ ያውቃል። ጅም ከፍተኛ ተጽዕኖ ያላቸው ቡድኖች ድርጅቶቻቸው የሚያስፈልጋቸውን ስልጣናና ዘዴዎችንም ይሰጣል ይላል። ቢዝ ካስሞቶክ በጀኔራል ኤሌክትሪክ የግብአት ኦፊሰር ነው። እንዲህ አይነት አስተያየት ሲሰጠው ማለት ነው። ሌላው ማነው? ይህ መጽሐፍ የተፈጥሮ ስጦታዎችን ከፍ ለማድረግ የሚያስችል ጠቃሚ መሳሪያ ነው። ሳይርኬን ሮቢንሰን አስተማሪ እና የኒውዮርክ ታይምስ ከፍተኛ ሻጭ የአስገኛ መጽሐፍ ደራሲ ነው። የጂም ክዊክ እያንዳንዱ ቃል ሰዎች የተደበቁ ችሎታዎችን እንዲከፍቱ የመረዳት አስደናቂ ችሎታ አለ። ይላል። ቶም ብልዩ የኢምፓክት ቲዎሪ ዋና ስራ አስፈጻሚ ነው። ትርጉም ያለው ለውጥ ለማምጣት ለሚፈልግ ማንኛውም ሰው ይህ መጽሐፍ ምርጥ ጓደኛ ነው። ጂም አይምሮህን፣ ተነሳሽነትህን እና ህይወትህን እንዴት እንደምትመራ ያሳያሃል። ሌዛ ኒኮላስ ተናጋሪ እና የኒውዮርክ ታይምስ ሻጭ የአስመዘገበ መጽሐፍ ደራሲ ነው። አዲስ ህይወት ለመጀመር ጥርጣሬዎችን እና ስር የሰደዱ የተለመዱ አስተሳሰቦችን መጋፈጥ አለብን። ይህ መጽሐፍም ያንተን ህይወት የሚያበላሹ ሰባት ውሸቶችን እንዴት ማስወገድ እንደምትችል ይህን ካነበብክ በኋላ አይምሮ ይለወጣል ይላል ኒክ ኤርትነር የኒውዮርክ ታይምስ ሻጭ ያስመዘገባ መጽሐፍ ደራሲ የሰጣበት አስተያየት ነው ማለት ነው። ስለዚህ ይህ መጽሐፍ በጣም ዓላማችን ላይ ተጽዕኖ የፈጠረ መጽሐፍ ነው። በዚህ መጽሐፍ ውስጥ ጂም ኪዩክ አይምሮን፣ ለመፈተን ለመክፈት የሚረዱ ዘዴዎችን ይጋራሃል፣ እናም መሆን የምትፈልገውን ለመሆን ደረጃ በደረጃ ይመራሃል። ቢጂ ፎግ በስታንፎርድ ዩኒቨርሲቲ የባህሪ ንድፍ ላብራቶሪ መስራች ነው ይህንን አስተያየት የሰጠው ማለት ነው። ጅም ኪዮክ ለአይምሮ እንደ የግል አሰልጣኝ ሆኖ ይሰራል። ትኩረትንና ምርታማነትን በሚያሳድጉ የተፈተኑ ስልቶች ላይ ቡድንን አሰልጥኗል። ይህንን መጽሐፍ አንብብ፣ ገደብ አልባት ይሆናል ይላል። አሌክስ ሮድርጌዝ ሮድ ኮርፕዎን ዋና ስራ አስፈጻሚ ነው እንደዚህ የተናገረው ማለት ነው። ሌላኛው ለውጥ የሚጀምረው በተዘጋጀ አይምሮ ነው። በዚህ መጽሐፍ መጨረሻ ላይ ባልተጠቀምኪበት ታላቁ አይም አቅሚ ታምናለህ ይላል ጃክ ኮንፍልድ የቺክን ሶፕ ፎር ዘ ሶል ጻፊ። ሌላኛው ደግሞ ጂም ኪውክ እንደገለጸው ቲውስታ ለደስታ ወሳኝ ነው። በዚህ መጽሐፍም አይምሮህን ለተሻለ ህይወት እንድትሰለጥን ነው በማገዝ ግንባሮችህን እንድትገፋ ይረዳሃል። ጂን ማ የኤም አሸናፊ። ጂም ሰዎች ስለመማር ያላቸውን ውስን እምነት እንዲያሸንፉ ፈቷቸዋል። ይህ መጽሐፍም ሁላችንም ልንተማመንባቸው የምንችላቸውን ለፍጥነት ንባብ ለማጥናት እና ለማስታወስ የሚሆኑ ተግባራዊ የተረጋገጡ ዘዴዎችን ይዟል። ስኮት ፍሌንስበርግ የሰጠው አስተያየት ነው። ሌላኛው በፍጥነት ማንበብ እንደምትችል ወይም የበለጠ ማስታወስ ስብ ከሆነ ይህ መጽሐፍ ላንተ ይሆናል። አስተሳሰብህን ይለውጣል፣ ያነሳሳሃል፣ እናም የማይቻለውን እንድታሳካ ይረዳሃል። ዴቭ አስፕሪ የብሉ ፕሮፍ ሶስት ስልሳ ዋና ስራ አስፈጻሚ ነው። ይህንን አስተያየት የሰጠው እንቅልፍ በአንጎል ጤና ላይ ተጽዕኖ ያሳድራል። አይምሮ መሰልጠንም ለአይምሮ ጤና ወሳኝ ነው። ይህ መጽሐፍ ለረዥም ጊዜ የሚቆይ ለእውቀት ወይም ከኔቲቭ የሚሆን ዘዴን ያቀርባል። ሚካኤል ጄብሩስ ፒኤችዲ ክሊኒካል ሳይኮሎጂስት የሰጠው አስተያየት ነው። በዩኤስሲ የአፈጻጸም ሳይንስ ተቋም ውስጥ የጂም ኪዮክ ስልጠናዎች ከፍተኛ ደረጃ የተሰጣቸው ነበሩ። የእሱ ስልቶች የተረጋገጡና ኃይለኛ ናቸው። ይህ መጽሐፍም የአእምሮን ስራ ለማሻሻል ለሚፈልግ ለማንኛውም ሰው አስፈላጊ ነው። ዴቪድ ብላስ ዩኤስሲ ሳይንስ ተቋም ተባባሪ መስራች በፍጥነት ለመማር እና የአይምሮ አቅምህን ለማሻሸል የሚረዱ ብቸኛው ሰው ቢኖር ጅም ኪውክ ነው። ለተሻለ አንጎል ይህን መጽሐፍ አንብብ። ስቴቭ አውኪ ሙዚቀኛ እና ስራ ፈጣሪ። ድርጅታችን ለውጥ አራማጆችን ያሰለጥናል። ይህን ማድረግም ትኩረት እና ዲስፕሊን ይጠይቃል። የጅም ኪውክ ገደብ የለሽ የመሆን ሞዴሎች የቡድናችን አባሎችም አይምሯቸውን እንዲያሳድጉ ረቷቸዋል። ማርክ ኪኤል በርገር ዘ ሙቭመንት ተባባሪ መስራች የሰጠው አስተያየት ነው ማለት ነው። ስለዚህ በዚህ ሁኔታ ለውጥ ፈጠራን የሚያጉላ ዘዴ ያስፈልገዋል እና የአይምሮንም አቅም ለማስፋፋት የሚፈልግ ማንኛውም ሰው ይህ መጽሐፍ አስፈላጊ እንደሆነ ፒተር ኤች ዲመንደስ የኤክስ ፕራይዝ ፋውንዴሽን ሊቀመንበር የተናገረው ቃል ነው። ስለዚህ ይህ መጽሐፍ በጣም ብዙ ምሁራን ዘንድ እና ብዙ ባለሀብቶች ዘንድ፣ ዓለም ላይ ተጽዕኖ ፈጣሪዎች ዘንድ የታወቀ መጽሐፍ ነው። ለሚትለስ ስለምለው መጽሐፍ አእምሮአችንን ማንከባከብ ለጤና አስፈላጊን። ይህ መጽሐፍ አእምሮን እንድታሳድግ እና ሙሉ አቅምህን እንድትገናዘብ ይረዳሃል። ሚያ እና አሌክስ የኦሎምፒክ ሜዳሊያ አሸናፊዎች ናቸው። የጂም ኪውክ የመማር ዘዴዎች ኃይል ይሰጠዋል። ለእሱ ትምህርት ምስጋና ይገባው እና አስተናጋጆቻችን በተሻለ ሁኔታ እያሰቡ ለአይምሮ ጤና ቅድሚያ እየሰጡ ይገኛሉ። ይህ መጽሐፍ መንበብ ያለበት ነው። ማለትም ይህ መጽሐፍ መነበብ ያለበት ነው። ማሪያ ሜኖኖስ የኤም ሽልማት አሸናፊ ጋዜጠኛ የተናገረችው ቃል ነው። የአንጎል ልምምድ ላይ አጽናወት የሚሰጡ ሰው ወይም የአንጎል ልምምድ ላይ አጽናዎት የሚሰጥ ሰው እንደ መሆኑ የጂም ኪውክን ስራ በእጅጉ የሚያበረታታ ሆኖ አግኝቸዋለሁ። ይህ መጽሐፍ ወደ ያልተጠበቁ ከፍታዎች ይወስድሃል ይላል ኖቪካ ጆኮቪች ፕሮፌሽናል ቴኒስ ተጫዋች ነበር እንደዚህ የተናገረው። በአላዝማይር ላይ የተደረገው ጥናት አይምሮን ስለመጠቀም አስፈላጊን አጉልቶ ያሳያል። ይህ መጽሐፍ አይምሮን ለመፈተንና የተሻለውን ህይወትህን ለመኖር አዳዲስ እድሎችን ያሳይሃል። ሩድልፍ ይህ ታንዚ ፒኤችዲ በሃርቫርድ የኒውሮሎጂ ፕሮፌሰር የተናገረው ቃል ነው። ሌላኛው ግቦችን ማሳካት የአይምሮ ጨውታ ነው ችሎታዬን ማሳደግ ከፈለክ ይህን መጽሐፍ ለአንተ የተጻፈ ነው ይላል። አፖሊዮ አንቶኖ አሆኖ የኦሎምፒክ ሜዳሊያ አሸናፊ ነው የተናገረው። ትልቅ ህልም በተለይ ዛሬ ላሉ ወጣቶች ወሳኝ ነው። ጂም አቅምህን ከተገናዘብክ በኋላ ምንም እንደማይከለከልህ ይናገራል። ይህ መጽሐፍ ትልቅ ህልም እንዲኖርህ ይረዳሃል። አኖሼ አንሳሪ የኤክስፕሬስ ፋውንዴሽን ዋና ስራ አስፈጻሚ እየተናገረ ነው። እንዲህ እያለ በጣም ሰፊ ነው። እንደዚህ ለመናገር ማለት ነው። ስለዚህ እንደዛ ነው ምለው።